አንድ ነገር ልንገራችሁ፣ ኢትዮጵያ ውስጥ እየተሰራ ያለው ነገር እኔ ምን እንደሆነ ባላቀውም በጣም ትልቅ ሰው እኔ እዚህ ቤት መጥቶ ቲክቶክ እንደተናገረው ከሆነ ከአረብ ሀገር ወደ ኢትዮጵያ የገቡ ሰዎች ወንድም ሴትም መመለስ በሚችሉበት ሰዓት ይቃማ ለማሰራት ማለት ነው። የሚበስሙበት ቦታ አለ 15 16 ሺህ ሪያል ከፍለው ከአየር መንገድ የሚመለሱት በስማ ይይዘኛል ላይዘኝም አይይዛችሁም እየተባሉ ስለሚመጡ ነው ወላኪን የሚበሰምበት ቦታ ከሳውዲ ኤምባሲ ውጭ እንዳለ እየተነገረ ነው ለምንድን ነው ያ ቦታ ግልጽ ያልሆነው ለህዝቡ ገንዘባቸውን ከመክሰራቸው በፊት እዛው በስመው ማወቅ ከተቻለ መንግስት ይሄን ነገር ካቋቋመ ያ ቦታ ለምን ግልጽ አልታወቀም ደላላና ኤጀንሲዎች አፍነው ዝም ብለው በህዝቡ ላይ ቢዝነስ የሚሰሩት ለምንድን ነው? ለምን ግልጽ አልተደረገም? ያን ቦታ እዚህ ነው ብሎ የሚነግረን ሰው እንፈልጋለን። ዝም ማለት ስፔሲፊካሊ ከመጣህ እና ካወራህ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ፣ አቅም ይኑራቸው። ሰላሙ አሌይኩም ራህመቱላሂ ወበረካቱሁ፣ እንዴት ናችሁ ቤተሰብ? ሰላም ናችሁ? አልሐምዱሊላህ፣ እኔ ደህና ነኝ። እንግዲህ በስዑድ አረቢያ ስለ ቤት ሰራተኞች የዝሀገር መንግስት ህዝቡን እያነቃቃ ነው ያለው ማለት ነው። መብታቸውን የማስጠበቅ ሁኔታ፣ የቤት ሰራተኛ እንዴት አድርገው እንደሚይዙ፣ ሀቋ ምንድነው? ሀቃቸው ምንድን ነው ሁሉን ነገር በሶሻል ሚዲያ ላይ አሁን እያስተማረ ነው ያለው ማለት ነው። ቅስቀሳ እያደረገ ነው። አገራችን ላይ ስለሆነ ነገር አሁን ስለ ኤች አይ ቪ ስለምን ስለምን ዘመቻ ይደረጋል አይደለ? እንደዛም ደግሞ እዚህ ሀገር እንደዛ ስለቤት ቤት ሰራተኞች ህግና ደንብ ዘመቻ እየተደረገ ነው። ቅስቀሳ እየተደረገ ነው በሶሻል ሚዲያ ታዋቂ የተባሉ ሰዎችን በአረቡ ላይ እይታ አላቸው ወይም ተመልካች አላቸው ተብሎ የሚታወቁ ሰዎች በቲክቶክ በተለያዩ ሶሻል ሚዲያ ላይ እየለቀቁ ነው ማለት ነው። ይሄንን ነገር አብረን እንከታተላለን ማለት ነው። ምናልባት ቪዲዮውን ብጭነው ላይፈቅድ ስለሚችል ድምጹን አሰማችኋለሁ ማለት ነው። ከዛ ደግሞ እንተረጉመዋለን አብረን ብስሚላ هل تعلم ታውቃላችሁ የቤት ሰራተኛ በሳምንት አንድ ቀን ማረፍ እንዳለባት። አሁን በኩንትራት የመጡ ልጆች ወረቀቱ ላይ ወረቀቱ ላይ ኢጃዛ አለኮ አለ። ግን ጥናት ይደረግና እነዚህ ልጆች ኢጃዛ ቢሰጡ ይመለሳሉ ወይስ አይመለሱም በሚለው ላይ ደግሞ መልሰው ጥናት ሲያደርጉ ስለማይመለሱ እንደሚጠፉ ስለሚያውቁ ምን አደረጉት? ኢጃዛ እንዳይኖር አደረጉት ማለት ነው። በህጉ ላይ ግን ህግ ማለት መንግስት መንግስታቶች ተስማምተው አሁን ይሄ መጅሊስ ይባላል በአረበኛው መጅሊሶቹ ወይም ደግሞ ይሄ በብዛት ተሰብስበው ህግ የሚወጡ ሰዎች ህጉ ላይ አስቀምጠውታል ማለት ነው። ላኪን ይሰጣል፣ አይሰጥም። ፊሊፒን ግን ይሰጣል። ፊሊፒን በሳምንት አንድ ቀን ኢጃዛ ይሰጣታል። ከአሁን በፊት ኮዌት ሀገር ላይ እንደዚህ ኢጃዛ እየተሰጣቸው ሲያረግዙ ነገሩ ስለተበላሸ ኢጃዛ እንዲቆም ተደርጓል ማለት ነው። አሁን መብታችንን ሳናስጠብቅ የቀረ ነው ማለት ነው። ማን ነው ማለት ነው? እኛ ነን ማለት ነው። ሁለተኛውን እንሄድ። ተቅሪር ጥቢ ሰከን ሙላእም ወተዓሙል ኢንሳኒ። ኦኬ፣ ካመማት የዶክተር ወረቀት አምጥታ። አሁን እንግዲህ እኔ የቤት ሰራተኛ ነኝ፣ አሞኛ ልላለሁኝ፣ ሆስፒታል እሄዳለሁ የረፍት ያስፈልግሻል ብሎ ተቅሪር ወረቀት ከጻፈ ማረፍ መብቴ ነው ማለት ነው። ሴትዮዋ ፍቃድ ልትሰጠኝ ግዴታ ነው ማለት ነው። በዛ አጋጣሚ ደግሞ እንትን ሰከን ሰከንን የቤት ምኝታ ቤቷ ምናምኗም የተሟላ እና የተመቸ ሰላም የሚሰጥ መሆን አለበት። ህጉ ይላል ነው፣ ህጉ ይላል። እንቀጥል ሁለት አመቷን ከጨረሰች በኋላ ወደ ሀገሯ የሚሄድ ያንዱር እረፍት ጊዜ አላት። ያንን እረፍት ጊዜዋን በምትሄድ ሰዓት ራህጃያ ደርሶ መልስ ትኬት መቁረጥ የመዳሞቹ ግዴታ ነው ማለት ነው። አቅዷን ማደስ ከፈለገች ደግሞ ሁለተኛ አመቷን ደረሰች መጣች፣ የምትመጣው ስምምነት አለ ማለት ነው። ከተስማማች ደግሞ የሁለቱም ጠረፌን መዳም እና እሷ ከተስማሙ

ሀቅ እንዳላት ሁሉ እነሱም ላይ ደግሞ ሀቅ አለባቸው ማለት ነው። ለምሳሌ ምግቧ፣ የምጠጣው፣ የምትበላው ከዛ ደግሞ ለፍዝ ስድብም ይሁን ብትርም እሷ ላይ በፍጹም ማረፍ የለበትም ይላል። እሷ ደግሞ የሀገሪቱን ባህል የቤትን ምስጢር ባህላቸውን

ይሄ ነገር የተደረገው እንግዲህ መንግስት እዛ ሀገር ብዙ የቤት ሰራተኛ ኩንትራት እንዲመጡ ጥረት እያደረገ ነው። ብዙ ልጆች እየተበደሉ ነው። ይሄ በደል ደግሞ ካረቦቹም የመጣ ነው። እኛም ደግሞ ሳናወቅ የምናጠፋቸው ነገሮች ስለሚኖር የዛ ሀገር መንግስት በአሁን ሰዓት ህዝቡን እያነቃቃ ነው። እኛም አገር ያሉትን ልጆች ከመምጣታቸው በፊት ይሄን ነገር ብናደርግ በጣም ጥሩ ነው ማለት ነው። አሁን አዚዛ ኢጃዛ የለም። አዎ ኢጃዛ የለም ይወራል። እያነቃቁ ነው እንጂ ወረቀቱ ላይ አለ። ሀቅን ለማያዝ ወረቀቱ ላይ አለ፣ ግን ሙስታሂል ሙስታሂል። በተለይ ለኢትዮጵያውያኖች የኢጃዛ ጊዜ ከሰጧቸው ሁሉም ወጥተው ነው የሚቀሩት እንጂ አይመለሱም። ስለዚህ እኔ ራሴ በሆነ ወቅት ላይ ለፊሊፒኖቹ ለባንጋሊዎቹ፣ እንደዚህ ሲከራከሩ ለኢትዮጵያ ብዬ ሲል አዚዛ፣ ይሄ ህጉ ለሁሉም አንድ ነው ግን አለ አንቺ አንቺ እንድስታዩ ኢትዮጵያዊኖች ቢሄዱ ኢጃዛ ቢሰጣቸው ተመልሰው ይመጣሉ? ከመቶ ስንት ፐርሰንቶቹ ናቸው ወጥተው የሚመለሱት ብሎ ላለኝ እኔ ራሴ መልስ መስጠት አልቻልኩም ማለት ነው። ስለዚህ እኛ ራሳችንን ማስተካከል መብታችንን ማስጠበቅ ደግሞ ጥሩ ነገር ነው ማለት ነው። ሌላው ምንድን ነው? ብዙ እህቶች ሲመጡ ለሁለት አመት ኩንትራት መምጣታችሁን አትርሱት ነው። ለሁለት አመት ኩንትራት፣ ከሁለት አመት በኋላ ወደ ሀገራችሁ ሂዳችሁ ስትመለሱ አቅዳችሁ በታደሰ ቁጥር የእናንተ መብታችሁ እየተጠበቀ ነው የሚሄደው። ሌላው ሌላው ሀታ ወደፊት እንትን አለ ምንድን ነው ስሙ አበላለ አለ ሁለት አመትም ማገለገልሽ የአገልግሎት የአገልግሎት ወደፊት የቤት ሰራተኛ የአገልግሎት ወደፊት ይደረጋል እየተባለ ነው ያለው ማለት ነው። እና እዛ ሀገር ላይ የበፊቱ አሁን የለም። ድሮኛ ከሰላሳ ከሃያ ዓመት በፊት የምናውቃቸው አሁን የሉም። በጣም ለውጦች አሉ። ግን ትልቁ ችግር ምንድነው? ከኛ ሀገር ለውጥ አለመኖሩ ነው። ሌላው በይቃማ የሚመጡ ልጆች ከዛ ሀገር ሂደው፣ በይቃማ የሚመጡ ልጆች በስማ የሚደረግበት ቦታ እንዳለ የሆነ የአባይ ስለ አባይ የሚከራከሩ ጋዜጠኞች እኔ ቤት መጥቶ ተናግሮ ፖስትቸው ነበረ እዚ ዩቱብ ላይ ማንም ሰው ግን አላየውም። አርባ ሰው ብቻ ነው ያየው ማለት ነው። በስማ መግባት ትችላላችሁ ወይም አትችሉም ወይ ሄዳችሁ የምትበስሙበት ቦታ በአዲስ አበባ ቦሌ ሰፈር እንዳለ ተናገረ። ከቻልኩኝ የሚፈቅዱ ከሆነ ቀርጭ ልክልሻለሁ ብሏል። ማንኛውም ሰው አይደለም፣ ይሄ ከነ ጠቅላይ ሚኒስትሮች ጋር ምናምን ጋር የሚገናኝ ለህዝብ የሚከራከር ከአሁን በፊት ራሱ ስለ አረብ ሀገር ሰዎች የሚከራከር ሰውዬ ነው የነገረኝ። እና ይሄ ቦታ ለምንድን ነው ግልጽ ያልሆነው? ይሄ ቦታ ለምንድን ነው ግልጽ ያላደረጉት? እህቶቻችን ወንድሞቻችን ብር እየከፈሉ እየመጡ ከአየር መንገድ ላይ እየተመለሱ ያሉት ለምንድን ነው? እኔ ለራሴ ጥያቄ ሆኖብኛል። ይሄንን አጀንዳ እኔ በሶሻል ሚዲያ ይዤ ብመጣውም እናንተም እንደማታግዙኝ ስላየሁኝ ነገሩን ትችዋለሁኝ እንጂ ብዙ ወንድሞቻችን በ15ሺ በ16ሺ ሪያል ገዝተው ከአየር መንገድ ተመልሰዋል። ብራቸውን ከሚከስሩ እዛ ሆኖ ማጣራት ለካ ይችሉ ነበረ። ይሄ መስሪያ ቤት ደግሞ ለምን ግልጽ እንዳልሆነ አላቅም። ለማንኛውም ይህን ቪዲዮ ሸር በማድረግ ላይክ በማድረግ አስተያየት በመስጠት እንድታግዙኝ እኔ ለህዝቤ የሚጠቅማል ብዬ ያልኩትን ነገር ነው ይዤ የምመጣው እናንተም ደግሞ ችላ እንዳትሉ ይሄን ነገር በንብ አድርጋችሁ ማየት ግድላል ግድላል ይጠቅመናል ማለት ነው እንማማርበታለን አመሰግናለን